ውሸት የሆነ ያኔ መጥፎ የሆነች መሐላ ወይ ወል አይማን ወልፋጅራ ማለት ሰውዬው በውሸት የሚመል ከሆነ ፋጅር የሆነ መሐላ ማለት ይባላል። በውሸት በቃ ሳይ አይቻል ብሎ የሚመል ከሆነ ኢደን ወልአይማን ወልፋጅራቱ በውሸት የተሞላች የሆነች መሐላዎችን በተመለከተ ማለት ነው። ይሄም ትልቅ የሆነ ሰው ዝም ብሎ በውሸት ይምላል። ያኔ በውሸት የማማሌ የሆነ ወንጀል ማህበረሰቡ ዘንድ በጣም ተንሰራፍቶ ይገኛልና እሱም ማለት ነው ወሸሃደቱ ዙሪ

እውነትን የሚናገር ከሆነ ማያሽ ከሆነ ወደ ኸይር ነገር ይመሯል። ኸይር ነገር ደግሞ መልካም ስራ የሚሰራ ከሆነ ኸይሩ ነገር ወደት ይወስደዋል፣ የለልጀና ወደ ጀነት ይወስደዋል። እና ለው ወላ የዛሉ አይወገድም፣ አረጅሉ ሰውየው እኳ አይወገደም። የስዱቁ እኒ እውነት ከማውራት አይወገድም፣ እውነትን ከመናገር አይወገድም። ወየተሐራ ወከዛሊከ አይጠባበቅም። አስጥቀ ያኒ እውነት ለመናገር

እገሌኮ እውነተኛው ተብሎ ከአላህ ዘንድ ይጻፋል። ኢደን ትልቅ ደሙ ከአላህ ዘንድ በእውነተኝነት ከተጻፈ ትልቅ ደረጃ ይሰጠዋል ማለት ነው። ከዛ ማለት በዚህ ተቃራኒ ደሙ የእውነተኝነት ተቃራኒውን ሲናገሩ፣ ወኢያኩም አይ አስጠነቅቃችኋለሁኝ። ያኒ ወልከዲበ፣ ውሸትን ውሸትን መዋሸትን አስጠነቅቃችኋለሁ አሉ መልእክተኛው አለይሂ ሰላተ ሰላም። ለምን ፈኢነል ከዲበ ውሸት የሚባለው ነገር እኮ የሂዲ ይመራልና፣ ኢለል ፉጁር ወደ አመፅ ወደ ወንጀል አላህን ወደ ማመጽ ነው ሚመራው። ሰው የሚዋሽ ከሆነ በቃ ሰዎችን ሲዋሽ ሳካየ ነው አላህንም እንደሚያመፅ፣ ወንጀል እንደሚሰራ፣ ሌላዎች ወንጀሎች እንደሚዳፈር ይጠቁማልና ወኢነል ፉጁረ ደግሞ ሰውዬው ወንጀል ከሰራ የህዲ ይመራል ኢለናር። ወንጀል የሚባለው ነገር ደግሞ መጥፎ ስራ የህዲ ይመራል ኢለናር፣ ወደ እሳት ነው የሚመራው። ልክ መልካም ስራ ወደ ጀነት እንደሚመራው መጥፎ ስራ መሆንም ወደ እሳት ነው የሚመራው። ወላይዛሉ ረጁሉ ሰውዬው እኮ አይወገድም የከዚቡ ከመዋሸት ወይኖም፣ የሚዋሸ ከመሆን አይወገድም ወይ ተሐሯ የሚጠባበቅ ከመሆን አይወገድም። አልከዚበ ውሸትን በቃ ለማውራት ሲፈልግ በቃ ውሸትን ነው የሚጠባበቅ ምን ብዬ ልዋሽ ብሎ የሚጠባበቅ

ሰውየው እውነተኝነት ነው በቃ፣ እውነተኛ መሆን ትልቅ ነገር እንዳለው ከአላህ ዘንድ የሚያስወድድ ስራ እንደሆነ በንግግርም ሆነ በሰው ጋርም ሆነ በቃ ሐቀኝነት እውነተኝነት በጣም የሚገርም ነው። እውነቱን ተናግሮ ከመሸበት ማደር ይባላል፣ እንኳን በአባባል እንኳን ማለት ነው። በቃ አለቀ። ስለዚህ ይሄ ትልቅ ነገር ነው። ውሸት ደግሞ በጣም ከባድ ነው። በምንም ጉዳይ ልንዋሻ አይገባም። የሙስሊሞች ባህሪ የሙስሊም ሰው ባህሪ አይደለም። መልእክተኛው አለይሂ ሰላም ሙስሊም ዝሙል ሊሰራ ይችላል፣ ሊሰርቅ ይችላል፣ የዋሻ ላይዋሽም ስለዋችሁ ግን አለ ሙስሊሙ ላይ ከዱ ውሸት ያኒ ሙስሊም ላይ ከዱ ሙስሊም ሆን አካል አይዋሽም ነው አሉት። ዝሙ ሊሰራ ግን ይችላል ከከ ሊሰርቅ ይችላል ሙስሊም ግን ሆኖ አይዋሽም አሉ። ኢደን ውሸት መዋሸት የሙስሊሞች ባህሪ አይደለም። ተግባበናለ እና ረበማ ምናልባትም አሉ ምናልባትም አየደ አልእንሳኑ ሰውየው ሊያጠናክር ይችላል ሊያጠናክር ይችላል አንድ ሰውወ ሰውየው ሊያጠናክር ይችላል ከዚህ በሁ ውሸቱን ተመለከቱ። ዋሽቷል ከመዋሾ አንድ ውሸት መዋሸቱ አንድ ወንጀል ሆኖ ሳይበቃው ማነው? ወሩበማ አንዳንድ ጊዜ ምናልባትም አየደን እንሳኑ ሰውየው ያጠናክር ይችላል። ከዚህ በሁ ውሸቱን ሊያጠናክረው ይችላል። ውሸት ዋሽቶ ውሸት ነው ያወራው ደግሞ ያንን ወሬውን ሊያጠናክረው ይችላል። በምን ቢየሚኒን በመሐላ ማለት ነው። ምን ወደማናዱ ሱብሐንአላህ መዋሸት ብቻ የማይበቃው ዋሽቱም ከዛም ደሞ ይጨምራል ወላሂ ብሎ ምናምን በውሸት ይምላል ማለት ነው፣ ያጠናክረዋል ማለት ነው። ኢደን እዚህ ጊዜ ከሆነ በውሸት የማለው ፈተኮኑ ትሆናለች። ያኔ የማላት የሆነችው መሐላ የሚነን መሐላ ትሆናለች። ፈሐጀረ ተን ያኔ መጥፎ የሆነች ወንጀል፣ በወንጀል የተሞላች የሆነች መሐላ ትሆናለች። ፈሐጀረ ማለት በወንጀል ያለባት የሆነ አላህን ማመጽ ያለበት የሆነ መሐላ ይሆናል። ምክንያቱም በወንጀል መማል ና በውሸት መማል ከባድ ወንጀል ስለሆነ ማለት ነው።

የደል እዚህ ላይ የሚነል ገሙስ ታዲያ፣ ይቺ መሃላዋ በውሸት የሆነችው መሃላ ለምን በገሙስ?

ፈቃለ ብለዋሉ መልክተኛው ዓለይሂ ሰላቱ ወሰላም፣ አሽርኩ ቢላህ አንደኛው በአላሁ ስብሐነሁ ወተዓላ ማጋራት ነው። ሱመ ከዛ ቀጥሎ ደግሞ ከሽርክ ቀጥሎ ዕቁቁ ሐቅን መጣስ፣ አልዋሊደይን የእናትና አባትን መብት መጣስ፣ የእናትና አባትን ሐቆች በእኛ ላይ ያለብንን ሐቅ መጣስ፣ የእነሱን ሐቅ አለመሙላት ማለት ነው። ዕቁቅ ማለት ሐቃቸውን መቀነስ ማለት ነው። የኒማኑ ሐቅ እንደምሞ እኔ ማለት ነው። ያው ሐቃዎቹ መጓደል የእናትና አባት ሐቅ ከአላህ ሱብሓነሁ ወተዓላ ሐቅ ቀጥሎ በጣም ትልቅ የሆነ ሐቅ ነው። አላህ ከሱ ሐቅ ቀጥሎ ነው ያመጣው። ወቀዷ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና። እኔ ከአላህ ውጭ ማንንም እንዳታመልኩ አላህ ጌታ ፈረደ፣ ከዛም ደግሞ ማነው በወላጆቻችሁ መልካም እንድትውሉ ፈርዷል እያለ ነው። ስለዚህ ከአላህ ሐቅ ቀጥሎ የሚመጣው የማነው በእኛ ላይ ያለው ሐቅ የወላጆች የእናትና አባት ሐቅ አለብን። ስለዚህ ይሄ በጣም ከባድ ነው። ከሽርክ ቀጥሎ ሁለተኛው ወንጀል ምንድነው ዕቁቁ ሐቃቸው መጣስ ማጉደል አልዋሊደይን የእናትና አባቶችን ሐቅ ማጉደል ነው ማለት ነው። ከዚያ ቀጥሎ ደግሞ በሶስተኛ ደረጃ አልየሚኑ መሀላ ነው፣ አልኸሙስ የውሸት የሆነ መሀላ። ይሄ በጣም ከባድ ነው አሉ። ስለዚህ በአንደኛው ከባድ ወንጀል ሽርክ መስራት ነው። ቀጥሎ ሁለተኛ ደግሞ እናትና አባትን ሐቅ መጣስ ነው። ሶስተኛው በሶስተኛ ደረጃ አልየሚኑ ልገሙስ የውሸት ይውሸት መሀላ ብለው ስላሉ ያኔ የውሸት መሐላ በጣም ከባድ ነው። ሰውየው ወሸት ዋሽቶ በዛው ላይ ደግሞ ከማለበት በጣም ይከብዳል አሉ ረ ወሩበማ ምናልባትም አይበን በድጋሜ ካነ የሆናል ዛሊከ ያነኮ መሐላ ሊሆን ይችላል ተግባርባን አይደለ የማለበት ሊሆን ይችላል። መስበን በውሸት የማለበት የዋሸበት ነገርና በውሸት የማለበት ነገር ሊሆን ይችላል። መስበን የተቆራኘ ሊሆን ይችላል። የተወዳጀ ሊሆን ይችላል። የተቆራኘ ይሆናል። በምን ቢአኽዚ በመያዝ አምዋልናስ የሰዎችን ገንዘብ በመያዝ ላይ በምን ቢአይማን በመሐላ ፋጅረቲን ወንጀል በተሞላባት በሆነች መሐላ ወይም ደግሞ አመፀኛ በሆነች መሐላ አላህን በሚታመጽበት በሆነ መሐላ ፋጅራ አመፅ የተሞላበት በሆነ መሐላ ቢመዓና የውሸት በሆነው መሐላ በውሸት ምሎ የሰዎችን ገንዘብ ለማያዝ ማያዝ ጋር የተቆራኘ ሊሆን ይችላል አንድ በውሸት መማሉ ወንጀል ነው ይሄ ብቻ ሳይበቃው ደግሞ በውሸት የማለው የሰዎችን ገንዘብ ለመውሰድ አሁን እንዳለንበት ሰዓት ብዙ ሰው በውሸት እየማለ በውሸት እያስመሰከረ የሰውን ገንዘብ ይወስዳል አይደለ በተለይ ባልና ሚስት ይጣሉ እንደዚህ እንደዚህ ብዙ ነገር ያደርጋሉ ይሄ በጣም ከባድ ነው

ኢምሪኢን የሰውዬን ገንዘብ ሙስሊምን የሙስሊምን ሰውዬ ሙስሊም የሆነ ሰውዬ ገንዘብን በቆርጦ የወሰደ ብየሚኒሂ በመሐላው በውሸት ምሎ የሱ እንዳላ አደለ እያወቀ ብቻ ግን በውሸት ምሎ የሙስሊም ሰውዬን ገንዘብና መብት ሐቅን የወሰደ የሆነ አካል ለቂየ አላህን ይገናኛል። ወ እሱ ያነ ሰውዬ

ልክ የቅድሞ ሐዲሱ ተመሳሳይ ነው። መኒ ቀጣ ቆርጦ የወሰደ የሆነ አካል ሐቀ ገንዘብን መብትን እምሪእን የሰው የገንዘብ ሙስሊሚን ሙስሊም የሆነን ሰው የገንዘብ የወሰደ በየሚኒሂ በመሐላው በውሸት በሆነ መሐላ ወስዶ ከወሰደ ፈቀድ፣ በእርግጥም አውጀበላሁ አላሁ ኩ በስተለ በሱ ላይ አጽድቆበታል። ለሁ ለሱ ኩ አጽድቆለታል። አናራ እሳትን አጽድቆለታል። ለይ የሰውን ገንዘብ ለወሰደ ይሆን አካል አላህ እሳትን በሱ ላይ ግዳ አድርጎበታል አስብቶበታል አውጅቦበታል። አሉ ቢበዓን አጽድቆበታል። እሳት እንዲገባ አድርጎታል። ወሐረመ እርም አድርጓል ዓለይሂ በሱ ላይ አልጀነተ ጀነትን እርም አድርጎበታል። አሉ ምን ያደረገ ይሆን በጣም ከባድ የሆነ ሐዲስ ነው። አንድ ሙስሊም የሆነ ሰውዬ ገንዘብ ይች የዱንያ ጥቅማጥቅም ሸውዶት በውሸት ገንዘብን በውሸት ምሎ የወሰደ የሆነ አካል ማነው? ለ ብሎ አለው ለ ለመልክተኛው ዓለይሂ ሰላም የሆነ ሰውዬ ብሎ አለው ለመልክተኛው ይ መልክተኛው ሲናገሩ ሰማና ድንግጥ አለና የሆነ ሰውዬ ብሎ አላቸው። ምን አላቸው? ወይን ካነ ቢሆንም እንኳን ሸይአን ትንሽ ነገርም ቢሆንም እንኳን ሸይአን ነገርም ቢሆን የሥራን ትንሽ ነገርም ቢሆንም

ከሙስሊም ወንድሙ በውሸት የወሰደው ቀዲበን ማለት ቅርንጫፍም ቢሆን ሚን አራክ ያኒ ማኑ የአራክ ማለት ሲዋክ ያኒ የአዲ ሲዋክ ታውቃላችሁ አይደለ? አዲ የሚባለው ማነው? የአዲ ሲዋክ ይባላል ያኒ ማለት ነው። አራክ ይባላል አዲ ማለት ነው። ስለዚህ የአክ ያኒ ከአዲ ሲዋክ የዛን ቅርንጫፉን እንኳን ቢሆን አሉ። ተመልከቱ። ይሄ እንግዲህ ምን እንኳን ትንሽ እንኳን ብኩም ማለት ነው። አንደሙ ጭቅና ነገር ምሳሌ ነው ይሄ። በኬንያ ነው በምሳሌ ነው የገለጹት

አይቻልም ይሄ እንደ ምሳሌ ነው የሰጡት እንጂ የተፈለገው ሙጫ ነገር ቢሆንም ይጠየቃል ነው ስለዚህ ከባድ ነው ወረበማ ምናልባትም ደግሞ ካነ ሊሆን ይችላል ዛሊከ ያነ ማለት ነው ያነ ገንዘቡን በውሸት ምሎ መውሰድ ሊሆን ይችላል አይን በድጋሚ ሊሆን ይችላል በውሸት ገንዘቡን የወሰደው በድጋሚ ሊሆን ይችላል በምን መስሁበን የተቆራኘ ሊሆን ይችላል ያነ በውሸት የሆነው መሐላው ሊቆራኝ ይችላል በሽሃደቲ በምስክር አለ አልአኸሪነ በሌላ ሰዎች በመመስከር በሌላ ሰዎች ለሌላ ሰው ገንዘብ ተወስዶብኛል ያው ሲከራከር በውሸት ያኔ የእሱ ገንዘብ እንዳለ አይደለ እያወቀ ምሎ መሰከረ ማለት ነው። የእሱ ነው ብሎ ምሎ ከመሰከረ የ- ያኔ ማነው ቢሻ- ቢሻዳቴ አለ አልአኸሪነ በሌላ ሰዎች ላይ በውሸት በመመስከር ላይ ሊሆን ስለሚችል ፈየኮኑ ካድበን የዚህ ጊዜ ዋሽ ይሆናል። በሌላ ሰው ላይ በውሸት ከመሰከረ በማያውቀው ነገር ከመሰከረ ፈየኮኑ ይሆናል ካድበን ውሸታ የሚመጫ አሁን ባለንበት ሰዓት የሚሰራው ማለት ነው። ፍርድ ቤላ ጭቅጭቅ ሲነሳ ዝም ብሎ ማ የሱ ገንዘብ አለመሆኑን እያወቀ ይገዛና ይመሰከራል። አሁ የሱ ነው ይላል። በቃለቅ ዝም ብሎ ማለት ነው። የዚህ ጊዜ የሌላን ሰው ገንዘብ ይሄኛው ሰው እንዲወስድ ስለመሰከረ በውሸት ውሸታ ይሆናል። ሰውየው ወሕሊፉ ይምላል። ደግሞ አልየሚነ መሐላን ይምላል። አልፋጀረተ ወንጀለኛ የሆነችን መሐላ በወንጀል የሆነን መሐላ ይምላል።

አላ ነቢኡክም፣ አልነግራችሁምን ማለት ነው። አልነግራችሁምን አሏችሁ ለሷዕቦቻቸው ቢአክበሪ አልከባኢሪ ማለት በጣም በትልቁ ወንጀል አልነግራችሁምን ብለዋሉ። እና በለናን ሷዕቦች በላ ያረሱላል፣ እንዴታ ያረሱላል፣ ያለ እንዴታ ንገሩን እንጂ

ተንግሰው ነበር። ቀጣሉና እኔ ወደፊት የሚናገሩት ነገር እንግዲህ ከባድ መሆን ይጠቁማል። አስነሳቸዋ ቃለ ብሩዋል ወሸሃደቱ ዙር። ቀጥሎ ደግሞ የውሸት ምስክር ዙር ማለት የተቀየረ ማለት ነው። ዙር ማለት ያኔ ማነው በአማርኛው ጋር የተዘወረ የሆነ የተቀጠፈ የሆነ ምስክር ማለት ነው። ወቀውሉ ንግግር ነው ደግሞ አዙሪ፣ የውሸት ንግግር ዝም ብሎ ያኒ፣ የውሸት ምስክርና የውሸት ንግግር፣ ውሸት የሆነ ቃል፣ ይሄ ከባድ ወንጀል ነው አሉ። ፈማዛለ ያኒ አልተወገዱ መልእክተኛው አለይሂ ሰላቱ ሰለም ይከሪሩሃ፣ ይቺ ንግግር ምን ይያሉ ወሻሃደቱ ዙር ወቀውሉ ዙር ወሻሃደቱ ዙር ወቀውሉ ዙር ይያሉ፣ ከመደጋገም አልተወገዱም፣ ሐተ ቁልና እስካልን ድረስ፣ እንዶ እስካልን ድረስ ለይተሁ እንዶ ተመኘነ ሰከተ እንዶ ዝም ብል ተመኘነ ዝም ባል ወሁንስ እስከ ብለን እስከ ምንል ድረስ አለ ሶሃበው በጣም ይወንጅሩ። እንግዲህ ተመረከቱ፣ ሽርክ ላይ ብዙ ያላጠበቁት እዚ ላይ የውሸት ምስክር ላይ በጣም አጠኑት። ከባር ነው ወንጀሉ። ብዙ ጊዜ እንድምሰረሰው ብድጋሉና አሊማኑ ወሻሃደቱ ዙር ወቀው ዙር ወሻሃደቱ ዙር ወቀው ዙር ወሻሃደቱ ዙር ወቀውሉ ዙር ይያሉ። በጣም ደጋግሙታሉ። በቀም ብዙ ጊዜ ደጋግሙት ይወንጅሉን አደገኛነት ከባድነት ለመግለጽ በጣም ደጋግሙት ከዛ ሰዎች እስካልን ድረስ እስከምንል ድረስ እንዲህ ዝም ባል አሁን ዝም ባሉ እስከምንል ድረስ ማለት ነው። በጣም አካባቢው ነገሩ እያለ ነው። ስለዚህ በጣም ከባድ ነው። ምናልባትም ካነ ሊሆን ይችላል አሉ አልከዲቡ ውሸቱ ሊሆን ይችላል። ፊ ዱዓኢ በመጎት ሊሆን ይችላል። በሙግታ ውስጥ ሊሆን ይችላል። አነሁ እሱ ሰውየው ረአ ተመልክቻለሁኝ ሩእያ ይሆንን ማለት ነው የሆነን እይታን ማለት ወይ ደሞ ህልምን ተመልክቻለሁ ይችላል ብሎ ሊል ይችላል። የሆነ ህልምን አይቻለው ራአሩያ ማለት ህልምን አይቻለው ብሎ ሊያወራ ይችላል። የውሸት ወሬ ማለት ዛሬ እንዱ ያየሁት ህልም ብሎ ዝም ብሎ ሊያወራ ይችላል። እንደዛ ሊሆን ይችላል አሉ ወዛሊከ ይህም ደሞ በውሸት ዝም ብሎ አይኑ በአይኑ ያላየውን በህልሙ ያላየነውን።

ከታላላቅ ከሆኑት እኮ ቅጥፈትና ውሸቶች አሉ። ኢነ ሚን አዕዘሚ ከታላላቆቹ ጭምርት እኮ አልፊራ ፊራማት አይልከዲ ማለት ነው። ከታላላቅ በቃ ትልልቅ ውሸት ከሚባሉት እኮ አሉ። ከታላላቅ ውሸቶች እኮ ጭምርት ነው። አንየደዕየ መሞገቱ አረጁሉ ሰውየው መሞገቱ፣ እኔ ኢላ ገይሪ ውጭ ማለት ነው። አቢህ ካባቱ ውጭ ወዳለ መሞገቱ ማለት ነው። ራሱን እኔኮ የገሌ ልጅ ነኝ እያለ አባቱ አባቱ እንዳላደለ እያወቀ እኔ እኮ የገሌ ልጅ ነኝ እያለ ወደዛ ጠጋ ጠጋ የሚያደርግ ከሆነ እራሱን፣ ይሄ በጣም ከባድ ወንጀል ነው። እያወቀ ከሆነ ማለት ነው። አባቱ ሌላ መሆኑን እያወቀ እኔ እኮ የገሌ አባት ነኝ የገሌ ልጅ ነኝ እያለ ሰውየው መሞገቱ ማለት ነው። አዎ ወይም ደግሞ ዩሪ የሚያሳይ ከሆነ አይነሁ አይኑን የሚያሳይ ከሆነ ቢማዕና ማለም ተራ ያላየችውን ነገር አይኑን የሚያሳይ ሆነ ማለም ማለት ነው። ለሰዎች በህልሜ እኮ አይቻለሁኝ በአይኔ በህልሜ አይቻለሁ ማለት ነው። ያው የሚያዩ በአይኑ ነው፣ ግን በህልሙ አይቻለሁኝ እነዚህ አይኖቼ ወይም አይኖቼ በህልሜ አይታለች፣ ምንድን እንዲህ እንዲህ ነገር አይታለች ብሎ ያላየው ነገር በህልሙ አይኔ አይቷል ብሎ ያለ ይሆን አካል፣ ይሄም ከባድ ወንጀል ነው አሉ። አው ዩሪየ ወይ ነው የሚያሳይ ይሆን አካል አይኑ አይኑን ያሳየ ወይ ደሞ አይታለች ብሎ ያወራ ማለም ተራ ያላየችው ነገር በህልሜ እቺ እነዚህ ሁለት አይኖች አይቷል ብሎ ያወራ ይሆን አካል፣ ይሄ ማኑ ቀጠፈ በጣም ትልቅ ከሚባለው ውሸት ጭምርት ነው። አው የቁሉ ወይ ምን ይሆን አካል አላ ረሱልላህ ሱለላሁ ዐለይሂ ወሰለም በመልእክቱ ዐለይሂ ሱራቱ ሰላም የሚል ይሆን አካል ማለም የቁል ያላሉትን መልክተኛው ያላሉትን የሚል አይ መልክተኛው ንደዚህ እንደዚህ ብሏል ብሎ የሚያወራ ይሆን አካል መልክተኛው እንዳላሉ እያወቀ ዝም ብሎ በመልክተኛው ላይ የሚዋሽ የሚቀጥፍ ይሆን አካል ይሄ ከባድ ወንጀል ነው ይሉ። ስለዚህ ይሄም ክልክል ነው። ወሩበማ ምናልባትም ካነ ሊሆን ይችላል አልከዚቡ ውሸት ይዋሸው ተግባባን። አርለ ውሸት የዋሸው ሊሆን ይችላል ሚን አጅሊ ዘንዳ አንዮ ሒከ ለማሳቅ ብሎ አናሰ ሰዎችን ለማሳቅ ብሎ አንዳንድ ሰው ሰዎች እንዲስቁልኝ ይልና እውነት እንኳን ቢያወራ ውሸት ቀልቀል ያደርግባታል። ቅመም ምናምን እንደዚህ ያለ እዛ ሰው አይስቅልኝ ይል አሉ እና ሚን አጅሊ ዘንዳ ማለት ነው። አንዩት ድሒከ ለማሳቅ ብሎ አናሰ ሰዎችን ለማሳቀው ድሞ ሊያስቅ ዘንዳ ምን ብሎ ማለት ብሎ አወራ በውሸት ማለት ነው። በዋሻ ጨመርመር እያደረገ ማለት ነው። ይሄም ከባድ የሆነ ውሸት ነው። ወቀድ قال النبي صلى በእርግጥም መልእክተኛው عليه الصلاه والسلام ብሏል። ምን ብሏል? ወይሉን ወዮለት፣ ወዮለት ዛቻ ነው። ወይም ደግሞ ጀሐነም ላይ ያለ ሸለቆ ነው። የጀሐነም ብዙ አይነት ነው ክፍሏ። ጀሐነም ላይ ካለው ክፍል አንዱ ወይል የሚባል ጀሐነም አለ። ስለዚህ ወይሉን ያነ ወይል የሚባለው የጀሐነም ሸለቆ ተገባው፣ ወይም ደግሞ ወዮለት

የዋሸ የሆነ አካል ሲያወራ ወዩለት ወይሉለሁ ለሁ ወዩለት። ደግሙት በጣም ከበረ ስለሆነ ወይሉን ወዩለት ለሁ ለዚ ሰውዬ ወሬ ሲያወራ ሰዎችን ለማሳቀብሮ ለሚዋሻው ሰውዬ ወዮለት። ወይ ወይሉ ለሁ ደግሙት። ከዛም ደግሞ ወይሉ ለሁ ለሱ ወዩለት ጀሃነም ቅጣት አለበት። ወይም ደግሞ ወይሉ የሚባለው ጀሃነም ውስጥ ሸለቆ ውስጥ ይገባል ብለው መልእክተኛው عليه ሰላም ተናገሩ። ወሬ ሲወራ መመር ያረገ ለማሳቅ ብሎ ይዋሻል። በጣም ከባድ ነው። አኽረጀሁ አህመድ ይህን ሐዲስ ኢማም አህመድ አስተላልፈውታል። ሚን ሐዲት ሙዓውየቱ ብኑ ሐይዳ ተብሎ ከሚጠሩ ሆነው ረዲየላሁ አንሁ ከእሱ ያስተላለፉት የሆነ ሐዲስ ነው። ስለዚህ ውሸትና ቅጥፈት የውሸት ምስክር ማህበረሰብ ዘንድ ከተንሰራፉ ከባድ ወንጀሎች ይመደባልና ጥንቃቄ ልናደርግ ይገባል ነው።